የአመት ከምናምን ፍቅረኛችሁ ብታለያያችሁ አንተ ምን ትጠቀማለህ? ምን ትጠቀማለህ? እስኪ ንገረን፣ ምን የምትጠቀመው ነገር አለ? ሀይም ህይወት ላይ የሚቀልድ ሰው አይደለም። እስካሁን እያያችሁ ነው ያለ። እስካሁን ብዙ ነገር ብዙ ላይፍ አሳልፈዋል፣ ብዙ ነገር አሳልፈዋል። እና ዳኒ እንኳን ደስ ያለ፣ እንኳን ደስ ያለ። ዳኒ እንኳን ደስ ያለ፣ ያው አለያያችሁ አይደለ የውሸት ነገር በውሸት ሁሉ ነገር አመተ አለያያቸው። በቀርለ እንኳን ደስ ያለ እንኳን ደስ ያለ እኔ፣ እናንተ በእስቲ ሁላችሁም ፍረዱ። ፎቶሾፕ በሞላበት ሰዓት ፎቶሾፕ እኮ ሊደረግ ይችላል። አንድ ቀን እኔ ከብሩኬን ባለ በፊት መጀመሪያ የሆነ ሳለ የሰሩት ቪዲዮ አለ እዛ ነው እንጂ የአመት ነገር አመተ አመት የሰጠውን ኮሜንት አመት እዚህ ጋር ምን ለመፍጠር ነው አናንተ ሁለታችሁ አንተና እቺ የአንተ ሚስት ተብዬዋ አይን አውጣዋ ማለት ነው። አብራችሁ ሴራ እየሰራችሁ ነው። ሃይሚ ላይ ብሩኬና ሃይሚ እንዲለያዩ እያደረጋችሁ ነው። እናንተ ሁለታችሁ ሁለታችሁ ናችሁ። በቀደም ደግሞ በየዛሬ ሶስት ቀን አራት ቀን ጌም ስትጫወቱ ነበረለ አላ አንተ እና ሶሲ ጌም ስትጫወቱ። የጣላ ሰው ጌም ይጫወታል እንዴ? አብሮ ተገናኝቶ ይጫወታል እንዴ? ጌም እስቲ ንገረኝ። ምን አይነት ነገር ነው ያመጣው? ምን አይነት ወሬ ነው ያመጣው? የማይ ሆነ ወሬ እኮ ነው ያመጣው። አምስት ስድስት ሳስልክ ያወራል አረ፣ በእናትህ ተው ተው ተው፣ በእናትህ ተው ተው ተው፣ ማይደረግ ነገር አታርግ። ማርያምን በጣም እሸም ነው። የአመት ከምናምን ፍቅረኛችሁ ብታለያያችሁ አንተ ምን ትጠቀማለህ? ምን ትጠቀማለህ? እስቲ ንገረን፣ ምን ምን ምን ምትጠቀመው ነገር አለና ነው አንተ እንደዚህ የምታረገው? እንዴት እንዴት ታረጋለህ? ምን ምን ልብህ እንዴት ችሎ ነው ለሃይሚን እንደዚህ ነገር ምታሳይልሽቶ እንደዚህ እስከምታለቅስ ድረስ እውነት እኔ ፕራንክ ነው ብዬ ብዙ አስቤያለሁ፣ ግን ምንም ነገር ሁሉ ነገር የተምታታ ነው። ቤተሰብ እኔ አሁን የምናገረው ቤተሰብ ይህም ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ እየቆረጣችሁ ለሀይሚ አድርሱልኝ እባካችሁ። ስሙ ትላችሁ ይሄ ልጅ ብሩኬ እውነት ታማኝ ነው። ለሀይሚ ምንም አያረግም። እኔ እግዚአብሔርን ነው ምላችሁ። በብሩኬ በሀይሚ አይቀልድም። ብሩኬ ይህ እኮ ማለት እኮ ሀይሚ ሕይወት ላይ እየቀልድ ነበር ማለት ነው። ብሩኬ ግን ብሩኬ ሀይሚ ሕይወት ላይ የሚቀልድ ሰው አይደለም። እስካሁን እያያችሁ ነው ያለ። እስካሁን ብዙ ነገር ብዙ ላይፍ አሳልፈዋል ብዙ ነገር አሳልፈዋል። እና ብሩኬ እሷ ላይ አይቀልድም። ሀይሚ ይሄ ማመን የለባትም። ስንት ፎቶሾፕ ስንት ነገር በሚሰራበት ሰዓት ሀይሚ ማመን የለባትም። እነዚህ ሁለቱ ወይ ገንዘብ ተከፍሏቸው ነው እንዲ ያለያዩ የመጡት ልክ እንደባለፈው የሆን ነገር አለ እንጂ በሁለታቸው መሀል ሶሲና ዳኒ አልተጣሉ አልተጣሉም ቤተሰብ ይሄ ብር ተከፍሏቸው ብሩኬና ሀይሚን ለማጣላት የመጡ ናቸው። ሀይሚ ደግሞ እያመነችው ነው ያለችው። ሀይሚ እያመነችው ነው ያለችው። ለዳኒ ያመነችው ነው ያለችው። ለምን ታምኗለች? ዳኒ ዳኒ ማመን የለባትም ፍቅሩ አማጣት የለባትም። ለምን ለምን ታምኖ አለች? ዳኒ ዳኒ ውሸት ሁሉ ነው የሁሉ ነገር ያደረገው ይህ ሁሉ ሴራ ነው። ታያላችሁ ብሩኬ ነገ መጥቶ ሲናገር ለማየት ያብቃችሁ። በቃ ለማየት ያብቃችሁ። ብሩኬ በሌላ ነገር አስቦም ላይሆን ይችላል። ሰው እኮ ብዙ ነገር ጓደኛ ስትሆን እኮ ታውራላችሁ ግን እሷ ነች ይሄን እሷ ነች ይሄን ነገር ወይም ያደረገችው አብረው እሱ በደህና ሰላም በሰላም ሰዓት እንደ እህት እንደ ሲስተር እንደ ብራዘር ላይ ያወሩትን ወሬ ወይም ፎቶ አርጋ እሷ አውቃ ማለት ነው። እቺ ሶፊ ማናት ሶሲ የምትባለው አውቃ ነው አውቃ ራሷ የሰራችው ስራን ቤተሰብ አውቃ ስራ ሰርታ ፎቶ አንስታ አውቃ ለዳኔ ልካለት ነው። እሱ ግን ሞኙ ደሞ የኛው ሞኙ ደግሞ ብሩኬ ምን ያውቃል? ፎቶን እነሳ ካለችው ይነሳል። ከዛ በኋላ ሀ እንደ ሞኝ አድርገው ተጠቅማበታለች። ተጠቅማበት ለዳኒ ላከች። ዳኒ ደሞ ለሀይሚ እንዲያሳይ ያደረገ እንጂ ብሩኬ ሆነ ብሎ ከሷ ልጅ ጋራ ጀምሮ አይደለም። ውሸታም ነው ዳኒ በጣም ውሸታም ነው። ሀይሚ ብሩኬ ማመን አለብሽ በመድኃኔዓለም ይሻሉ። ብሩኬን እመኝ። ብሩኬ ወድሻል፣ ብሩኬ ወድሻል፣ እመኝ። ዛሬ አንቺ ለቅሶ አስለቅሶኛል። እውነት በጣም ነው ያስለቀሰችኝ። እውነት በጣም ያሳዝናል። እንደዚህ በቃ አለያያቸው እኮ በቃ ቤተሰብ አለያያቸው እኮ። ይሄ ሰላም እኮ በቃ እንድትቆርጥ እኮ አደረጋት። ውሳኔዋ እንድትወስን እኮ አደረጋት። በቃ ጠላት ደስ ይበለው። ይሄው እነሱ እንዲጣሉ ምን ቢፈልገው ይሄው በቃ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ነው። ምንም የምናገረው ነገር የለም። ግን ሀይሚ ብሩኬ ማመን ነበረብሽ ብሩኬ ማመን ነበረብሽ። የፈለገ ቢፈጠር ቁጭ አድርገሽ መጠየቅ ነው እንጂ አለብሽ መወሰን የለብሽም። ከብሩኬ ጋር ለመለያየት መወሰን የለብሽም ሀይሚ። አንዳንድ ኮሜንታተሮች ደግሞ ስነ ስርአት ያዙ። በቃ ተለያዩ በቃ ምናምንቱ ለምን ይለያዩ? አይለያዩ። መቼም መቼም ብሩኬና ሀይሚ አይለያዩም፣ የፈለገ ነገር ይመጣል እንጂ ብሩኬና ሃይሜ ማንም አይለያቸውም። የማንም ወሬ አይለያቸውም። ታያላችሁ መጨረሻ ላይ የነዚህ የሁለቱ የሶሲና የዳኒ ውሸት ቆሻሻ ስራቸው ካልወጣ ለማየት ያብቃችሁ። ቤተሰብ ታያላችሁ፣ ለማየት ያብቃችሁ። በቃ ብሩኬ አሁን ይሄን ቪዲዮ ካየ ሃይሜን ማሳመን አለበት። ሃይሜን መናገር አለበት። ምን ያህል እምነት እንደምታምነው ማሳወቅ አለበት ታማኝ እንደሆነ ማሳወቅ አለበት። በብሩኬ በቃ አሁን የብሩኬ ጫወታ ነው። ብሩኬ ከአሁን በኋላ ሃይሚን ማሳመን ያለበት በቃ ልጅቷ ልጅቷን ጭንቅላቷን በቃ ፈውዞታል። ዳኒ የሃይሚን ጭንቅላት ፈወዘው። ልክ እንደ ካርታ ነው የተጫወተባት ካርታ። ልክ ጥባጥቤ እንደሚጫወት ጥድሮ በልጅና ጥባጥቤ እንጭተን እንደ ጥባጥቤ ነው የተጫወተባት። በቃ ሞላት ጭንቅላቷን ሁሉ ማለት ነው ቤተሰብ ወይኔ ወይኔ፣ እንዴት እንዳቃጠልኝ ዛሬ ዳኔ፣ እንዴት እንዳናድድኝ ድሮ። የአንድ ዓመት የአንድ ዓመት የአንድ ዓመት ወሬ የአንድ ዓመት እንትን ይዞ መቶ አፉን ሊከፍት ይፈልጋል ዳኔ። ምን አደረግን እኛ? እናሳዝናችሁ? እውነት ዛሬን የረገምኩት እናንተን ያወቅኩበት ቀን። እውነት የእናንተን ደስታ ነበር ቪዲዮ አይቼ አይቼ እንኳን ለመስራት እንኳን ደስ የሚለኝ እናንተ ሰላሙ ናችሁ፣ ፍቅሩ ናችሁ፣ የምትመጡበት ቀን ነበር ደስ የሚለኝ የነበረው። ቪዲዮ ትሰራባችሁ፣ ግን እኔ በጣም አዝኛ ያለሁ ቤተሰብ። ዛሬ ማይደረግ ነገር ነው የተደረገው። ዛሬ ማይደረግ ነገር ነው የተደረገው። በጣም ሀይሜ ማመኗ ደግሞ ሀይሜ ማመን የለባትም ነበረ። እባካችሁ ደግሞ ኮሜንታተሮች እባካችሁ በቃ አታጋግሉ፣ በቃ አትመኝ፣ ውሸታም ነው ብሩኬ ምናምን እባካችሁ ረፉ በቃ እባካችሁ እረፉ ነው ምለው። ኮሜንታተሮች ጽፉት ጽፈቱን በቃ ለብሩኬ ቡሩኬም ስሜቱን አስቡት፣ ብሩኬ ስሜቱን አስቡት። እሺ ቤተሰብ፣ ስለዚህ ይቅርታ። ስሜታዊኛን የተናገርኩት ተናድጄ ነው። እንጃ በቃ እኔ ሃይሚ ተንበርክቃ ስታለቅስ አልቻልኩም። ማርያም፣ በጣም የተናነቀኝ ቪዲዮን ሳይሆን በጣም ነው የተተናነቀኝ። የምናገረው ነገር ነው የጠፋብኝ። እንዴ፣ ሰው እንዴት ነው ባለፉ፣ ያለፈ ታሪክ ሃይሚ እንደማታደርገው ያውቃል። በእናትሽ አትደውይብኝ። አንቺ ደግሞ ሰው ቪዲዮ የሰራ ምንድን ነው ያስደውልሽ? አረ በእናትሽ አትደውይብኝ። እዛ ጤነኛ አይደለችም እንዴ እግዚአብሔርን ብሎክ ነው ማረግሽ። አደውይብኝ ላይ ላይ ራሴን ዳይሬክተር ምን ሲልክ ካማን ሰው እንዳይደውልኝ ወለ ጭንቅላቴ ያመኛል። ቤተሰብ በጣም ተናድጃለሁ ዛሬ። በጣም ነው ያናድደኝ። በጣም ተናድጃለሁ ዛሬ ብቻ። ለማንኛውም ቤተሰብ ቪዲዮ እየቆራረጣችሁ ለሀይሚ ያደርሱልኝ። ዳኒ ውሸታም ነው ወይ ገንዘብ ተከፍሏቸው ነው ወይ ትልቅ ነገር አለ። ይዋርዳሉ። መዋርጃቸው ጊዜ ደግሞ ቅርብ ነው። እባካችሁ እየቆራረጣችሁ ላይ የሚያደርሱ ልኝ በደንብ በደንብ ቪዲዮ ላይክ ላይክ መደረግ አለበት። እንዲደርሳት እንድታያው እውነት በቃ እኔ ምንም የምንናገሩ ነገር የለኝም። ቻው ቤተሰብ፣ ተናደሩ